ስልክ 0924430542 ይደውል ይመዝገቡ። ሰላም፣ እንዴት ናችሁ? የሰላም አካባቢ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታ ይደረሳችሁ። በዛሬ ትምህርታችን ይጀላች የመጣውትኝ እንግሊዘኛ ነው። እንግሊዘኛ ለጀማሪዎች የሚሆን እንግዲህ እንግሊዘኛ በጣም ማወቅ ያለባችሁ ነገሮች እና በጣም ቀለል አድርጋችሁ መጠቀም ወይም መናገር ስትፈልጉ የምትናገሩባቸው ወርዶች ናቸው ከዚህ ላይ አምና ሃብ ሁለት ናቸው። እዚህ ላይ አም፣ ሃብ እና ወይም ደግሞ በሃብ ፋንታ ሃዝ የሚለውን እንዴት እንደምትናገሩበት ወይም ትርጉሙ ምን ምን እንደሆነ በደንብ አሳያችኋሉ ማለት ነው። እዚህ ጋር ሴንቴንሶች አሉ። እነዚህን ሴንቴንሶች እያነበብኩላችሁ ትርጉማቸውን ደግሞ እያነበብንን እንቀጥላለን ማለት ነው። እስከ መጨረሻው አብራችሁ ቆዩ። በእርግጠኝነት እነዚህን አጠቃቀም በደንብ ከቻላችሁ የእንግሊዝኛ መናገር አቅማችሁ በደንብ ከፍ ይላል ማለት ነው፣ በጣም ምንጠቀማቸው ስለሆኑ ኦኬ ስለዚህ፣ የመጀመሪያው አም ማለት አም የሚለው ኤኤም ነው። ከዚህ ጋር እንደምታዩት አም ማለት ነኝ፣ ነኝ ማለት ነው። ነኝ ስለዚህ በምሳሌ ስናያቸውል ለምሳሌ አንድ ቁጥር አይ አም ሃፒ አይ ይላል። አይ የምትሏች ሳብጀክት እኔ ማለት ነው። አም ነኝ ማለት ነው። ሃፒ ደስተኛ ማለት ነው። ከዚህ ላይ እንደምታዩት እንግሊዝኛና አማርኛ ትራንስሌት ስናደርገው ቀጥታ አይመጣልንም። ስለዚህ በአማርኛ ከዚህ ላይ እንደምታዩት ደስተኛ ነኝ፣ ደስተኛ ነኝ እያልኩ ነው ማለት ነው። ኦኬ ከዛ አይ አም ኤ ቲቸር፣ አይ አም ኤ ቲቸር፣ አይ ማለት እኔ ማለት ነው። ከዛ አስተማሪ ነኝ ወይም መምህር ነኝ እያልኩ ነው ማለት ነው። አስተማሪ ነኝ፣ አስተማሪ ነኝ እዚህ ላይ ትርጉሙን ከታች ጽፌላችኋለሁ፣ ማለት ነው። አስተማሪ ነኝ ማለት ነው። አይ አም ኤ ቲቸር። ስለዚህ ከዚህ ላይ አም የሚለው ትርጉም ነኝ የሚለውን ይተካልናል ማለት ነው። በጣም ወሳኝ የሆነ ነው። ኦኬ አይ አም አት ሆም አይ አም አት ሆም አይ አም አት ሆም፣ ምን እያልኩ ነው? ከቤት ነኝ፣ እኔ ከቤት ነኝ ኢንሾርት በአጭር ከቤት ነኝ ማለት ነው። አይም አትሆም ብትሉ ከቤት ነው ያለው እቴ ከቤት ነኝ እያልን ነው ማለት ነው። ከዛ አይ ም ታየርድ አይ ም ታየርድ ምን እያልኩ ነው? እኔ ደክሞኛል ደክሞኛል እያልኩ ነው ማለት ነው። አይም ታየርድ ኦኬ። እዚ ላይ እንደምታዩትን ደክሞኛል ደክሞኛል። ኦኬ ከዛ ዘጠኝ እዚህ ላይ እንደምታዩት አይ አም ሬዲ አይ አም ሬዲ አይ አም ሬዲ ማለት ምን ማለት ነው ዝግጁ ነኝ ዝግጁ ነኝ አም የሚለው ከዚህ ላይ ነኝ ነኝ የሚለውን ስለ ራሳችሁ የምትገልጹበት መንገድ ነው ማለት ነው ከዛ አይ አም ሄር አይ አም ሄር ምን ማለት ነው ከዚህ ነኝ ማለት ነው እኔ ከዚህ ነኝ ማለት ነው ከዚህ ነኝ። የትም አልሄድኩም እዚህ ነኝ ለማለት ነው። ኦኬ ከዛ አይ አይ ኤም ቢዚ አይ ኤም ቢዚ ምን ማለት ነው? ስራ በዝቶብኛል፣ አሁን ስራ ላይ ነኝ፣ ስራ በዝቶብኛል እያልኩ ነው ማለት ነው። አይ ኤም ቢዚ አይ ኤም ቢዚ ከዛ ከዛ አስራ አምስት አይ ኤም ፋይን አይ ኤም ፋይን። ከዚህ ላይ የምታዩቸው የመጀመሪያዎቹ አይ አይ አይ ነው ናቸው። ከዛ አም አም። ስለዚህ አይ ኤም ፋይን ስል ደህና ነኝ ደህና ነኝ እያልኩ ነው ማለት ነው። ኦኬ ከዛ አይ ኤም ስትሮንግ አም ስትሮንግ። ምን ማለት ነው? ጠንካራ ነኝ ጠንካራ ነኝ ማለት ነው። አይ ኤም ካይንድ አይ ኤም ካይንድ ምን ማለት ነው? ደግ ነኝ፣ ደግ ነኝ። ካይንድ ማለት ደግ ማለት ነው። ስለዚህ ደግ ነኝ ያላችሁ ማለት ነው ሰው። ቀጣይ ደግሞ የምናያቸው አም የሚለውን በዚህ ይህን ያክል ምሳሌዎች ካየን፣ ሌላ ደግሞ ዩዚንግ ሃቭ ኤንድ ሃዝ፣ ዩዚንግ ሃቭ ኤንድ ሃዝ። እንግዲህ ይህኛው ልዩነቱ ሃቭ የሚለው አለኝ ማለት ነው። ሃዝ የሚለውም መኖርን የሚገልጽ ነገር ግን ይሄኛው ለሲንጉላር ነው። ሃዝ ማለት ለሲንጉላር ነው። ሃቭ ደግሞ ለፕሎራል እንዲሁም ደግሞ ለራሳችን እንጠቀምበታለን ማለት ነው። ለምሳሌ ከዚህ ላይ ምሳሌ ስናይ አይ ሃቭ ኤ ቡክ አይ ሃቭ ኤ ቡክ አይ ሃዝ አንልም። ከዚህ ላይ ትርጉሙ ግን ተመሳሳይ ነው። መኖርን የሚያመለክት ነው ማለት ነው። አይ ሃቭ ኤ ቡክ ምን ማለት ነው? መጽሐፍ አለኝ መጽሐፍ አለኝ ይሄ አይ የሚለው እኔ የሚለውን ነው ሳብጀክቱን ነው የሚያመለክት ወይም ባለቤቱን ነው ማለት ነው። ሶ አይ ሃቭ ቡክ እኔ መጽሐፍ አለኝ ከምትሉ መጽሐፍ አለኝ ማለት ይቻላል፣ ልዩነት ስለሌለው ማለት ነው። አይ ሃቭ ቡክ፣ አይ ሃቭ ቡክ፣ አይ ሃቭ ቡክ ማለት መጽሐፍ አለኝ ማለት ነው። ኦኬ፣ ቀጣዩ አይ ሃቭ ፔን፣ አይ ሃቭ ፔን። ሃቭ ፔን ምን ማለት ነው? ስክሪፕቶ አለኝ። ስክሪፕቶ አለኝ። እዚጋ ሀብ ካላችሁ አለኝ አለኝ የራሳችሁን የሚኖራችሁን ነገር አይሀብ እያላችሁ መግለጽ ትችላላችሁ። ኦኬ እስክሪብቶ አለኝ ማለት ነው። አይ ሀብ ኤባግ አይ ሀብ ኤባግ ኤባግ ምን ማለት ነው? ቦርሳ አለኝ። ቦርሳ አለኝ እያልኩ ነው ማለት ነው። ኦኬ በጣም ጥሩ ቀጣይ ደግሞ አይ ሃቭ አ ፍሬንድ። አይ ሃቭ ፍሬንድ ምን ማለት ነው? አይ ሃቭ ፍሬንድ፣ ጓደኛ አለኝ፣ ጓደኛ አለኝ እያልኩ ነው። ስለዚህ ሃቭ ካልኩኝ መኖሬን የሚያመለክት ነው፣ ወይም ያለኝን ነገር የሚገልጽበት ነው ማለት ነው። አይ ሃቭ አ ካር። አይ ሃቭ አ ካር ምን ማለት ነው ደግሞ መኪና አለኝ መኪና አለኝ መኪና አለኝ እያልኩ ነው። ከዛስ ሂ ሃዝ ኤዳግ ሂ ሃዝ ኤዳግ። አሁን ከዚህ ላይ ቅድም ሃብ በሚለው ፋንታ ማንነ የተጠቀም ነው? ሃዝ ለምንድን ነው ይህንን ሃዝ የተጠቀም ነው? ከዚህ ላይ የምታዩት ሂ ስለሆነ ነው። ሂ ማለት ደግሞ ከዚህ ላይ ሳብጀክቱ ሲንጉላር ናውን ነው ማለት ነው። ሲንጉላር ናውን ነው ሲንጉላር ናውን ማለት ምን ማለት ነው አንድ ብቻ አሁን ከዚህ ላይ ዘይ ሆኖ ቢሆን እነሱ እያልን ነው አደለ ስለዚህ ሃቭ እንጠቀም ነበር ወይም ደግሞ ውይ ሆኖ ቢሆን ዊ ማለት እኛ ማለት ነው እኛ ማለት ደግሞ ብዙ ነን ስለዚህ ብዙ ለሆነ ነገር ነው ሃቭ የሚለውን የምንጠቀመው እዚ ላይ ግን ሲንጉላር ወይም ነጠላ ስለሆነ ሳብጀክቱ ሀዝ የሚለውን እንጠቀማለን ነገር ግን ትርጉሙ ተመሳሳይ ነው ሂ ሃዝ አ ዶግ እሱ ውሻ አለው ወይም ውሻ አለው እያለ ነው ማለት ነው። በጣም ቀላል ነው። ስለዚህ ሀዝና ሀብ የሚለው ተመሳሳይ ሚኒንግ ያለው የምንጠቀምበት መንገድ ብቻ ነው ልዩነቱ ማለት ነው። ኦኬ ከዛ ከዚህ ላይ ሺ ሀዝ ኤ ካት፣ ሺ ሀዝ ኤ ካት፣ ሺ ሀዝ ኤ ካት ምን ማለት ነው? ሺ የሚለው እሷ ሚለውን ስለሚያመለክት እሷ ማለት ደግሞ ሲንጉላር ነች፣ አንድ ነች። ስለዚህ ሺ ሀዝ ኤካት ስንል፣ ሀዝ ነው ሺ ብለን ሀዝ ነው የምንጠቀመው፣ ሀብ አይሆንም ማለት ነው። ነገር ግን ምን ማለት ነው? ድመት አላት ማለት ነው። ድመት አላት፣ እሷ ድመት አላት እያለ ነው ማለት ነው። ከዛ ከዚ ላይ ደግሞ ሂ ሀዝ ኤባይክ፣ ሂ ሀዝ ኤባይክ ምን ማለት ነው? ሂ ማለት ሲንጉላር ነው እንደነገርኳችሁ ሀብ ሳይሆን ሃዝ ነው የምንጠቀመው። ሀዝ ሀዝ። ስለዚህ ብስክሌት አለው። ሺ ሃዝ አባይክ ማለት ብስክሌት አለው እያለን ነው። ስለዚህ መኖርን የምንገልጽበት ሃዝና ሀብ ነው። ያላችሁን ወይም ደግሞ ለሌሎች ያላቸውን ነገር የምንገልጽበት ሀዝ ኤንድ ሃብ ይሆናል ማለት ነው። ሺ ሃዝ ኤፎን ሺ ሃዝ ኤፎን ምን ማለት ነው? ሺ የሚለው እሷ ናት። እሷ ከሆነች ደግሞ ሃዝ ነው የምንጠቀመው። ስለዚህ ስልክ አላት፣ ስልክ አላት እያለን ነው ማለት ነው። ስልክ አላት። ከዛ አይ አይ ሃቭ አቢግ ሃውስ፣ አይ ሃቭ አቢግ ሃውስ ምን ማለት ነው? አይ ሃቭ አቢግ ሃውስ ማለት ትልቅ ቤት አለኝ ትልቅ ቤት አለኝ። ቢግ የሚለው ትልቅ የሆነ ቢግ ሃውስ ማለት ትልቅ ቤት እንደማለት ነው። ሶ ትልቅ ቤት አለኝ ለማለት ነው። አይ ሀ ቢግ ማለት ትልቅ ቤት አለኝ። ስለዚህ ከዚህ ላይ ደግሞ አይ አይ ከሆነ አይ ብለን ሀዝ አንልም፣ ሀቭ ነው የምንጠቀመው፣ ሀቭ ነው፣ አይሀቭ ነው የምንለው። ስለዚህ አይ ሀ ቢግ ሃውስ ትልቅ ቤት አለኝ። ቤተሰቦች በዛሬ ትምህርታችን በጣም ወሳኝ የሆኑ ነገሮች አይተናል ብዬ አስባለሁ። አም ኤንድ ሀብ፣ አም ኤንድ ሀብ። አም እና ሀብ እንዲሁም ሀዝ የሚሉትን እንዴት ነው የምንጽፋቸው ወይም የምንናገርባቸው ሚለውን ያሳያችሁ ቪዲዮ። ተመችቷችሁ ከሆነ ላይክ እንዲሁም ሼር አድርጉላችሁ። ሀሳባችሁን በኮሜንት አሳውቁኝ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ሰላም፣ ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ሁሉ የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 430542 ይደውል ይመዝገቡ።